ያያአደ መላ ሀገር እትነገባ አንተ ግን ሁሉን ማስወጣት ትችላለህ። ኢትዮጵያ አማራ እኔ አማራ ነኝ። አማራ እኔ እኔ እኮ ነኝ እያልኩህ አይደለሁ። ሆነ አታውቅም። በአማራ ችግር እኔ እኔ አሁን እንደዚህ ጠራኝ በስርዓት እያናገርኩ ነው። አማራ ነው ወጣለው ካልክ እኔ ያለህበት እመጣለሁ። ኦኬ እኔ ጋር መተህ ምንም ትርጉም ስለሌለው እኔ ዱርዬ ነኝ፣ ልመታ ስለምችል ልመታ ስለምችል አዳምጠኝ፣ ልንገርህ። ላጠፋህ ነው የምመጣው፣ ግልጽ አድርጌ ነው የምነግርህ። ግልጽ ስለምችል አዳምጠኝና አንተ ለተቸገሩት አማራ ክልል ላሉ ወገኖቻችን ባሽ ዶላር አስገባ። እኔ እዚህ እስከ መታወቂያ ፊት ለፊት ልወጣልህ አሁን እኔ ያንን ቻለንጅ ነው የምሰጣችሁ። በማህበረሰብ አማራንን ብላችሁ የምትመጡ በማህበረሰብና በሰው ብር ለመጫወት እኔ አልፈልግም። ለንጹሐን እዛ ለተቸገሩት አስገባኒ ፊትላ ተጫወተ በአማራ ስም በላ ብሮ

ትልቅን አከብራለሁ። ትልቅ ስልህ ምናልባት ብኝንም አመጣለሁ። እሱን ምን መሰለ አየኸው? ግን አንድ ሺ ስምንት መቶ ሰው ሲገባ እስካሁን ስምንት መቶ ሰው ነበረ ምን እኔም ጠይቀህ ጥያቄ በውቀት የተመሰረተ ጥያቄ ብላል፣ አደለ? እኔ ምጠይቅ ምንድን ነው? በቀላሉ ምጠይቅ አንተ አማራን እንደዚህ ከተናገርክ ብለ ከድርን ቃል በቃል ያልከው እኔ ኦሮሞን ይቅርታ ጠይቃለሁ ብልጽግና ሆናለሁ ብላል። ማንነቴን ከተናገርክ ስለ እኔ ማውራት ካላቆማችሁ ሰፕራይዝ ነው ማረጋችሁ፣ ከእስልምና ወጥቼ ምናምን አለ። ይሄ ቆሻሻ ትላ እኔ ሙስሊም በመሆን ሙስሊም ነኝ ብሎ በማለቱ ራሱ እስልምናን እያሰደበ ሙስሊም ነኝ ብሎ ማለቱ በራሱ እስልምናን እንደሚያሰድብ አያውቅም መሰለኝ። እወጣለሁ ብሎ ለማስፈራራት እየሞከረ ነው። ባለፈው ረሱል ስ ስለም ላይ ድንበር ያለፈ ንግግር የተናገረውን ሰው ጀግና ነው ብሎ ካለ በኋላ እንደዛ እንዳለል እንዳልል ጊፍት ሰጣችሁ እንዳሸንፍ ለምን አላደረጋችሁልኝም አላደረጋችሁኝም? አለ። ከዛም በኋላ ይሄንን ስለኔ የሚያወራ አንድ ሙስሊም ካለ አለ በቃ ሰርፕራይዝ አደረጋችኋለሁ ከእስልምና ወጥቼ አለ። ጥርግ በላ አንተ ሰው፣ ሲጀመር አንተ ሙስሊም መሆን በራሱ ለእስልምና ስድብ ነው። ያንተ ሙስሊም መሆን ይሁንቅ ጭቅቅታም አትላላጥብኝ ካሊፎርኒያ፣ እዛ ድሃ ሀገር እንዴት ሊትገባ ቻል ይ መልስልኝ። ምን ማለት ነው? ኒውዮርክ ነበርኩኝ ካሊፎርኒያ ገባሁኝ። ቀላል ነገር። ምን እያልኩኝ ነው? ቆይ ካሊፎርኒያ አንድ መናጢ ድሃ ብትቱ ድሃ እንዴት ሊገባ ቻለ? ለምለው ስማ፣ ደህና መሆንን በምድሮው የምታውቀው አንተ ማፈሪያ። አዳምጠኝ፣ ለአስራት ድሃ እኮ ነኝ። አራት ነጥብ አምስት ሚሊየን ብር የሚነዳበት መኪና አምስት መቶ ቶዮታ ካምሪ መኪና ይዘህ ገብተህ እዛ ትላላት አንተ እንዴ! ሀብታም ሀገር መሄድ ሀብታም ሆኖ ከመሰለህ እንዴ አንተ ድንጋይ ራስ። ከኒውዮርክ መጥቼ ካሊፎርኒያ ወርጄ፣ ካሊፎርኒያ አንተ ማፈሪያ የአምስት መቶ ብር ያረጀች አስራ ዘጠኝ ዘጠና ዘጠኝ አመተ ምህረት የተፈበረከች የተፈበረከች ቶዮታ ካምሪ ይዘህ ገብተህ ሸም ነው። እኛ ቆሎ እናንተ ህይወት ማዳኛ ቆሎ። የአንድ ሀብታም መኪና እንደው የመኪናውን ቀለም ትንሽ ብትፍቅ በፎርክ ሊፍት አንስተው ከእናንተ ጭምር ምንም እንትን የለም። አሜሪካን ሀገር እንዳይጣል ናይጄሪያ ወይም ታንዛኒያ ነው የሚጥሉ በካርጎ አፈር ደመ ከልብ እንዳትሆን እኮ ነው ማስተምረህ አንተ ደም ቆሮ መሀይም ምን አባክ ሌላ ምን አለህ ደግሞ ምን አይነት መኪና ትገዛት ብፅቱ ቤተቤሰቤት እንደው እዚህ ሀምሳ ዓመት አሜሪካ ብትቀመጥ የአስር ሺህ ብር መኪና ትገዛ አንተ እንዲህ ምላስ ያስታውቃል ቱቲ የመደድ ልጅ ሬረኛና ነገር አዛለ ላገባሽ አሁን ደግሞ ጦርነቱ እየመጣ ነው። አሁን አንድ እጅ ሊጨርሱ እኮ ነው። የት ነው የምትደበቀው? እየመጡ እኮ ነው ትግሬዎች ትዋጋለ። ደግማ ያው እንግዲህ ከመጣ ምንም ማድረግ ይቻላል። በዚህ ሰዓት ተቸገረ። እንዴት ግን አንተ ግን አንተ ግን ግማሽ ጎጃሜ ስለሆነ አባት ወታደር ሆን በጣም ገርሞኛል። ግን የጉራጌ ወታደር እኮ የለም፣ እንዴት ወታደር ልትሆን ቻልክ? የጉራጅየጉራጌው ወታደር ስካውና ላይ እኔ አባቴ ጎጃም ነበር። አዎ ገባኝ፣ ግማሽ የአማራ ስለሆንኩ ነው የዘመትከው። ይኸውልህ አባቴን ተከትዬ ነው የሄድኩት እና አሁን ገብቶኛል። ግን እኮ የጉራጌው ደም አስመታ። እየግራ ቀኝ ቀኝ እጅን ነው ግራጅን ነው የመታው። ግራጁ ተመልከት፣ የጎጃሚው አባት ደም አምሳ ፐርሰንት። ተኩስ ተኩስ አለ። የጉራጌው ፈርቶ ስትሮጥ፣ ይኸውልህ መታ። ተመልከት ወይ በአማራ መሆን ነበረብን ወይ ጉራጌ ብትሆን እዚህ አዲስ አበባ ሄድም ነበር። ችግሩ አሁን ተቀላቅለ ስለተወለድክ እኮ ነው። በጣም ነው የማዘብህ። ይሄ የአማራው ደም ግጠም ግጠም አለው። በማያገባው ጦርነት ትግራይ ተኮሰ ሲባል ገባ። ይሄው ጉራጌው ደግሞ ፈራፈራ ሲል ግራግርን የመጣው ግራጅን በሞርታር ነው አሹ ተቆርጧል። ተመልጋት ተቆርጧል። እንግዲህ አላ ዋክር ማለት እዚህ ጋ ነው። መሽጡር ሸይጣን የሚለው እዚጋ፣ ሙስሊም እምነት ደስ የሚላቸው ስለ ድህነት አያወራም። ሀብታም እንድትሆኑ ነው የሚፈለገው። ሙስሊም ሳይንስ እኮ ነው እንትናቸው። ደስ ሲል አምስት ሴት እንድታገባ ይፈቅዳል፣ እንድትዘሙት አይፈቅድም። በጣም የተለየ እደስ። በአንዳንድ ነገሩ ደስ ይለኛል፣ ምክንያቱም ወንዶ ከሚዘሙትና እዛም እዛም ከሚል አምስት ሴት ተፈቅዶለታል። አራት ነው አይው፣ ተፈቅዶለታል ነው ደስ ሲል በቃ የትም ሄደተ ምናምን ምታመጭ በቃ የሆነ ተሸካሸቂያች እውነት እኮ ነው። ፍቅር የሆነ ሰዓት ላይ ያለ ከዛ በኋላ የለ። ስለዚህ ኔክስት ያግባ። ግን የሚያሳዝነው ለሴቷ አይሆንም። አንደኛ ነገር ብር ላይ ያላቸው እንትን ጥቅም ላይ ያላቸው ወርቁ ምናምን አዱኛ ነው። አዱኛን በጣም ነው የሚያከብሩት። አዱኛ ነው የሚሉት። አዱኛ በጣም የኛ ለ ለዚህ ጋር ፓስተሩ የሚሆን ቄሱ ይመጣና እንደዚህ እንደዚህ እንደዚህ እንደዚህ መኪና ምናምን

ማን ፈጠረሽ? እኔ ምን አውቃለሁ? ጸሎት ሲያደርግ ከግራ ጎንህ ጌታ ወይ ተደብቆ ነገሩ ከግራ ጎንህ ፈጥሬልሀለሁ ብቻህን እንዳትሆን ተንቀሳቀሳለሁ። በስሜት አበደ አዳ አያቴዋን እስቲ ተንቀሳቀሻለሁ። የዚያኔ ልብስ አይለበስም፣ በቃ በራቁት ነው የሚካሄደው። ጡቱ ራቁት ነው። ዳንድዋን አየሁ።